ሰላም ቤተሰቦች እንዴት አላችሁ? ሁሉ ሰላም። ላይክ ሰብስክራይብ ሼር ማድረጉን እንዳትረሱ። ቢኒያም ካሴ ነኝ። ዛሬ እንግዲህ አንድ መረጃ አቀርባችኋለሁ። በተለይም የእስራኤል ጦር በሰና በተለይም በየመን ጥቃት ሰንዝሯል። ይህን ተከትሎ እንግዲህ ጉዳት አድርሷል። የእስራኤል ጦር የሰነዘረው ጥቃት በየመን ምን ይመስላል የሚለውን ሰፋ ያለ መረጃ አቀርባችኋለሁ። ከዚህ ባሻገር እንግዲህ እንደምታውቁት ሁቲዎች ከዚህ በፊት ተደጋጋሚ ጥቃት በእስራኤል ላይ ፈጽመው ነበረ። ለእሱ ምላሽ የሚሆን ጥቃት ነው የእስራኤል ጦር እንግዲህ የሰጠውና እጅግ አስቸጋሪ ደረጃ ላይ የደረሰ እንደሆነ ለማስመልከት ነው። ሰፋ ያለውን ጉዳይ እንግዲህ ከዚህ በፊት ነግራችኋለሁ። በእርግጥ ዛሬ የእስራኤል ጦር የፈጸመው ጥቃት ምንድን ነው፣ ምን አይነት አንደምታ ይኖረዋል የሚለውን ነግራችኋለሁ የእስራኤል ጦር እንግዲህ አራት ተከታታይ ጥቃቶችን በየመን በተለይም በዋና ከተማዋ ሰናአ ላይ ጥቃት ሰንዝረዋል እነዚህ አራት ተከታታይ ጥቃቶች አራት ጥቃቶቹ እጅግ አስቸጋሪ መሆናቸውን የሁቲ ቃል አቀባይ ሀያ ሳሪም ተናግረዋል ወታደራዊ ቃል አቀባዩ ማለት ነው በዚህ ጥቃት እንግዲህ ምን አይነት ጉዳት ደርሷል ከተባለ አየር ማረፊያ ነው ብቸኛ የቀረው አየር ማረፊያ ነበረ እሱ አየር ማረፊያ ላይ ከዚህ ቀደም ሶስት ቀሪ አውሮፕላኖች ነበሩ ሶስቱም ወድመዋል እንግዲህ አንድ ቀሪ ነበረች እሷንም አወደሟን የእስራኤል ጦር አረጋግጧል። የሁቲዎች አካባቢ ያለውም መረጃ አረጋግጧል። ስለዚህ ሲቪሊያን የሚንቀሳቀስበት አካባቢ ላይ የተሰነዘረ ጥቃት በመሆኑ ሰዎች ይን ያህል ሞተዋልና የሚለው ያን ያህል መረጃ አልወጣም። ነገር ግን ሁቲዎች ላይ ጠንከር ያለ ጥቃት እስራኤል መሰንዘሯት ሰምተዋል። የሁቲ የሚጠቀሙባቸው ናቸው። በተለይም እንግዲህ ከየመን አካባቢ የሚወጡ መረጃዎች ሲቪሊያን የሚጠቀሙባቸውን አካባቢዎች ላይ ኢላማ ያደረገ ነው። ሲቪሊያን የሚጠቀሙበት አየር መንገድ ነው እና እሱ ላይ ነው ጥቃት የደረሰው ይላሉ። እስራኤል ደግሞ ሁቲዎች የሚጠቀሙባቸውን ነው ኢላማ ውስጥ አስገብቼ መታወት ብላለች። ረንወይ ራንወይ የሚባለውን አካባቢ ላይ ያለውን መንገዱንና ወይም ደሞ ከመንቀሳቀሻ መኮብኮቢያውን አካባቢ ጨምሮ እዛ አካባቢ ያለውን አራት ጥቃት ነው የተሰነዘረው። ፕሌንም እንዲሁ ተመቷል ወድሟል፣ እና እጅግ አስቸጋሪ ጥቃት እስራኤል እንደሰነዘረች ተነግሯል። ይህን ጥቃት የሰነዘረችው እስራኤል እንደምታውቁት ከዚህ ቀደም ሁቲዎች ተደጋጋሚ ለአምስት ቀናት ተከታታይ ጥቃቶችን ሰንዝረዋል። እንግዲህ አንድ ቀን እንኳን ሁለት የባለስቲክ ሚሳይል ጥቃቶችን ሰንዝረው ነበርና እሱን ተከትሎ ምላሽ ለመስጠት የተደረገ ጥቃት መሆኑን እስራኤል ተናግራለች። ከዛም በላይ እንግዲህ ጥቃቱ በሁ ከሁለቱ ኃይሎች መካከል በዚህ መንገድ ተጠናክሮ የሚቀጥል ከሆነ ነገ ከነገዲያ ምን አይነት አስቸጋሪ ሁኔታ ምን አይነት ወታደራዊ ፍጥጫ ውስጥ ሊገቡ እንደሚችሉ የሚጠቁም ስለሆነ የእስራኤል ጥቃት በዚህ ልክ ብቻ የሚታይ አይደለም። እስራኤል አሁንም ተደጋጋሚ ጥቃት መሰንዝሮ እንደምትቀጥል ይፋ አድርጋለች። የእስራኤሉ መከላከያ ሚኒስትር ኢስራኤል ካትስ እንግዲህ የተናገሩት ነገር አለ። እሳቸው ምንድን ነው ያሉት? እስራኤልን የሞከረ እስራኤልን ለመምታት ያሰበ ከባዱን ዋጋ እንደሚከፍል ትልቁን መልእክት የሰደድንበት ወይም ደግሞ ያስተላለፍንበት ነው እና እኛ ሁሌ የተሳፈጠ እስራኤል ላይ ጫና የፈጠረ፣ እስራኤልን የሞከረ ሁሉ እንዲህ አይነት ዋጋ እንደሚከፍል እንደሚደርስበት መልእክት የሰደርንበት ነው የሚል ሀሳባቸውን ሰጥተዋል። ጥቃቱ እንግዲህ አራት ከየሁቲው አልመስሪ ቴሌቪዥን እንግዲህ መረጃ እንደሰጠው ጥቃቱን ተከትሎ እንግዲህ አውሮፕላን መውደሙን ተናግሯል። ብቸኛ አውሮፕላን ነበረች እንግዲህ እንደሚባለው በሰና አየር ማረፊያ አስቸጋሪ የሆነ ጥቃት ነው። ምስሉ እንደሚታየው እሱ መሰንዘሩ ተረጋግጧል። ስለዚህ እስራኤል ተደጋጋሚ ጥቃት ከሁቲ በኩል መቶባት ነበረ ሰው ዛሬ በዚህ ልክ አደገኛውን ጥቃት ፈጽማ ጉዳት አድርሳለች። ሰና አየር ማረፊያ ነው ጥቃት የደረሰበት። ይህ ጥቃት ደግሞ መልኩን ቀይሮ በተደጋጋሚ ሊቀጥል እንደሚችልም እንግዲህ የተለያዩ መረጃዎችን ማየት ይቻላል እና አስቸጋሪው ጊዜ አስቸጋሪው ፈተና አስቸጋሪው ሁኔታ እንዲሁ በተለያየ መንገድ ሊመጣ እንደሚችል በግልጽ የጠቆመና እያሳየ ነው እና እስራኤልና ሁቲዎች በዚህ ልክ ምንድነው ውጥረት ውስጥ የገቡት የሚል ጥያቄ ሊነሳ ይችላል። እንደምታቁት እስራኤልና ሁቲ እንግዲህ መጠቃቃት እንዲህ አይነት ነገር ውስጥ የገቡት እንደምታቁት ሁለቱ ኃይሎች ያው ሁቲ ያለበትን ሜንታሊቲም የምታቁት ነው። እስራኤልም ያላትን ሜንታሊቲ የምታቁት ነው። እንደውም ሁቲ እኮ ሞት ለእስራኤል ሁቲ ሞት ለአሜሪካ ሁቲ አይሁዶች መጥፋት አለባቸው፣ አይሁዶች የተረገሙ ናቸው የሚል አቋም አለው። እስራኤልን በተመሳሳይ በሁቲ ላይ አክሲስ ኦፍ ሬዚስታንስ የሰይጣኖች ጥምረት ከሚባሉ ጋር መድባ ከእነ አሜሪካ ጋር ተደጋጋሚ ጥቃት ተሰነዘረበት የነበረው ሀይል ነው እና በሁለቱ ኃይሎች መካከል ያለው ፖለቲካዊና ወታደራዊ ልዩነት የሚታወቅ ነው። በጣም የተለየ ነውና አስቸጋሪ የዓለም ፖለቲካ ሂደትን የፈጠረ ነው ብለን መውሰድ እንችላለን። እና ይሄን ነገር እንዴት መፍትሄ ማምጣት እንችላለን ስለሚለው ነገር ቁጭ ብለው መምከር የማይችሉ ሀይሎችም ከጊዜ ወደ ጊዜ እየሆኑ መጥተዋል። በዚህ ልክ ግን ጥቃቱ እስራኤል አልፋ 1700 ኪሎ ሜትር ነው እና በዛ ልክ አልፋ ጥቃት ሰንዝራለች። የመላይ ይሄ ጉዳት ደርሷል። ከዚህ በፊት እንደምታውቁት ሁቲዎች ተደጋጋሚ ጥቃቶች ባለስቲክ ሚሳይሎችን ወይም ክሩዝ ሚሳይሎችን በመጠቀም እስራኤል ላይ ጥቃት ሲሰነዝሩ ነበር። እና ይህን ጥቃት የሚሰነዝሩበት አንደኛው ምክንያታቸው በጋዛ እስራኤል የምትፈጽመውን ጥቃት ማቆም አለባት፣ ያን ማቆም ካልቻለች፣ ያን ማድረግ ካልቻለች፣ ጥቃታችንን አጠናክረን እንቀጥላለን የሚል ሀሳብ ነው ያላቸው 2016 ህዳር ጀምሮ ጥቃቱን በዚህ ልክ ነው። በቀይ ባህር በኩል የእስራኤል ጋር ወይም የእስራኤል የጦር መርከቦችም ሊሆኑ ይችላሉ እስራኤል ጋር የተኛውም የንግድ መርከብ ሊሆን ይችላል ከእስራኤል ጋር ግንኙነት ያለው መርከብ ሁሉ እንዳይንቀሳቀስ ያደርጉ ነበረ ሁቴዎች። ያን አሳክተዋል። በቀይ ባህር እንቅስቃሴዎችን ገጥተዋል። የዓለም አቀፉን የንግድ እንቅስቃሴ ገጥተዋል፣ የሚታወቅ ነው። እስራኤል ላይ ደግሞ ኤቭሪዌር መድረስ እንችላለን የሚል አቅማቸውን ያሳዩበትን ለምሳሌ በሀይፋ በኩል በሰሜናዊ እስራኤል ጥቃት ሰንዝረዋል። ማዕከላዊ እስራኤል ጥቃት ሰንዝረዋል በቴል አቪቭ በቤን ጉሪዮን ዓለም አቀፍ አየር ማረፊያ ላይ ጥቃት ሰንዝረዋል። ከዛ ደግሞ በተሻገረ መንገድ እንደ በሙት ባህር በኢላት በኩል በደቡባዊ እስራኤል ኤቭሪ ዌር ዊ ካን ሪች የሚል አይነት መልእክት ያስተላለፉበትን ጥቃት ሲሰነዝሩ ነበረ የቆዩትና እነዚህ ሀይሎች ሁቲዎች ማለት ነው። ያን ግምት ውስጥ ያስገባ እንቅስቃሴ ሲያደርጉ ነበረ። እስራኤል እንግዲህ ከሰሞኑ ደግሞ በጋዛም ከባድ የሆነ ጥቃት ከባድ የሆነ አስቸጋሪ ሁኔታ የምድሩ ጦር አስፈሪ የሚባል ጥቃት ፈጽመ ባለበት ሰዓት ይሄኛውን ደግሞ በዚህ መንገድ ጥቃት እየሰነዘረች ባለችበት ሰዓት አሁን ደግሞ በዚህ ሁቲ የመን ውስጥ የሁቲዎች ላይ ጥቃት ሰንዝራለች። ይህኛው ውጥረት ወዴት ሊወስድ ይችላል የሚል ሀሳብ ይነሳል። በነገራችን ላይ ሁቲዎችና እስራኤል እንደው በቀላሉ ነገሩን ያረጉታል ተብሎ አይታሰብም። ሁቲዎችም ቢሆኑ አሁን ከዚህ በፊት የሰነዝሯቸውን ጥቃቶች ስንመለከት 1700 ኪሎ ሜትር ርቀት ሄደው እስራኤል ላይ ጥቃት አድርሰዋል። ጥቃት አድርሰዋል ሲባል ግን ይሄን ያህል ይሄ እዚህ ቦታ ላይ እንዲህ አይነት ጥቃት እንዲህ አይነት ጉዳት ምናምን የሚል የሚቆጠር ነገር የለም። መጀመሪያ ላይ በዳዊት ቤን ጉሪዮን አየር ማረፊያ ላይ ባሊስቲክ ሚሳይል ራሱ ጭፉ ያኔ ወደ ስምንት ሲቪሊያን የተጎዱበት የእስራኤል የአየር መከላከያ ስርዓቶች እና አይረንዶም ቢም የመሳሰሉት ዶም ደቪስሊንግ ዳዊት ወንጭፍ የሚባሉት እነሱ እነሱ የመሳሰሉት አክቲቬት ማድረግ አቅቷቸው ተስኗቸው ምላሽ ሳይሰጡ የነበረበት ጊዜ ያኔ ከባድ ውድመት አድርሶ ነበረ ሁቲ። ከዛም በኋላ ያሉት ግን አየር ላይ አብዛኞቹ የሚከሽፉ ናቸው። እና ግን ምን አደረገ ነው በዚህ ላይ እንደሚታወቁት የእስራኤል አየር ክልል ተጥሶ መግባት እንደሚቻል ያሳዩበት ነው፣ አንደኛ። ከዛ ሌላው መልእክት ደግሞ እስራኤል ላይ የትም ቦታ መድረስ እንችላለን የሚል መልእክት የሰጡበት ነው። እስራኤል ደግሞ በሌላ በኩል እሷም ሌላ ትምህርት የሰጠችበት ነው። ያ ትምህርት ምንድን ነው? ዜጎችን በየትኛው መንገድ ከሆኜ እከላከላለሁ የሚል አይነት ነው። አየር ላይ ነው የምታከሽባቸው። አንዳንዶቹ የእስራኤልን አየር ክልል ጥሰው ሳይገቡ እዛው ላይ እንዳሉ በሜዲትራኒያን በኢላት አካባቢ እዛው ላይ በቀይ ባህር ላይ ጭምር የሚቀሩ ናቸው አንዳንዶቹ ያም ሆኖ ግን አልፎ የሚገቡ አሉና ሁለቱም የየራሳቸውን ትምህርት የተሰጣጡበት ነው። ግን ሁቲ ጠንካራ ሀይል ነው እንደሚታወቀው። ሁቲዎች ግን እንደሚታወቀው በ1990ዎቹ አካባቢ ሲመሰረቱ በእርግጥ በጣም የረዥም ጊዜ ታሪክ ያላቸው ሀይሎች ናቸው። ሁቲ አገር የመራም ነው የመንን በነገራችን ላይ ግን እንደው እነ አብደል ማሊክ አልሁቲ የሚመሩት ሁቲ ያሆኑ የነ ሁሴን አልሁቲው ማለት ነው። ከቅርብ ጊዜ ወዲህ የመጣው እሱ ጠንካራ ነው። ሌላው እንትታ ነው። ላለፉት ዘጠኝ አስር አመታት ብቻውን ያው ኢራን አለች ከጀርባ በኢራን ይደገፋል። በተለያዩ ሀይሎች ሊደገፍ የሚችልበትን አጋጣሚ ፈጥሯል። አክስ ኦፍ ሬዚስታንስ ከሚባሉት አንጻር ከሱ ውጭ ግን ኢራን ናት። በዋነኝነት ኢራን የምትባለው ሀይል ፓወር አለች ከማለት የተሻገረ አንዳች ይሄ ነው የሚባል ሀይል ሌላው ምክንያቱም እንደ በኢራን በኩል ድጋፍ የሚያገኙ ስለሆኑ ይሄን ከነሱ ውጪ ይህ ነው የሚባል ሀይል እንዳልደገፈው ይታወቃል። ያም ሆኖ ግን ከባድ ጥቃት ሲሰነዝር የነበረ ሀይል ነው እና ዘጠኝ ሀገራትን ላለፉት ዘጠኝ ዓመታት እየተዋጋ ነው። እነ አረምሬቶች፣ እነ ሳውዲ አረቢያ፣ እነ ግብፅ የመሳሰሉ ሀገርና ካታር ሁሉ የነበሩበትን ዘጠኝ ሀገራት ሳውዲ መራሽ ወይንም ሳውዲ ሌድ አሊያንስ የሚባለውን ያንበረከኩ ናቸው ማለት ይቻላል። ያንበረከኩ ሲባል ሁለቱን ኃይሎች በግራም በቀኝ መክተው የመከቱ ኃይሎች ነበሩ ሁቲዎች። እና ስለዚህ ጠንካራ አቅም አላቸው ማለት ነው። ጠንካራ የመሆናቸው ሚስጥር፣ አንደኛ በራሳቸው የሚሰጣቸውን የጦር መሳሪያ ሞዲፊኬሽን ወይም ማሻሻያ በማድረግ ካገኙት የጦር መሳሪያ ከዚህ ቀደም ከሶቪየቶችም ከአሁኑ ራሽያም ከቻይናም ከተለያዩ ኃይሎች ያገኙትን የጦር መሳሪያ ከኢራን ጭምር እሱን ያሳድጉታል፣ ሌላ መልክ ያሰጡታል፣ ያሻሽሉታል። አንደኛው እሱን ሞዲፊኬሽን የሚባለው እሱን ይጠቀማሉ። ሁለተኛ ደግሞ ቀይ ባህር ላይ መገኘታቸው ትልቅ ድል ሰጥቷቸዋል። ቀይ ባህር የዓለማችን እስከ 15 በመቶ ንድ የሚሳለጥበት ነው። ስለዚህ ቀይ ባህር ጠረፍ ላይ መገኘታቸው በታች በኩል ህንድ ውቅያኖስ እንግዲህ፣ በሰሜን በኩል ቀይ ባህር አለ። እስከ በህንድ ውቅያኖስ ያለውን በበአል መንደብ ኤደን ባህር ሰላጤን እስከ ጅቡቲ ጫፍ ድረስ ነገሮችን ይቆጣጠራሉ ማለት ነው። ይህን ድል ስላገኙ አካባቢውን በደንብ ጸጥ ረጭ አድርገው መያዝ ይችላሉ። ከሰሜን ደግሞ በሰሜን በኩል እንደምታውቁት ግብጹ ስዊዝ ቦ ያለ ስዊዝ ከነል እስከሱ ድረስ ጫና መፍጠር ይችላሉ። ጫና መፍጠር ይቻሉበት እንግዲህ፣ እንዳልኳችሁ ቀይ ባህር የሚባለው ቀጠና ሁቲዎች ስለሚገኙበትን ብቻ ሳይሆን የዓለማችን ቅድም እንዳልኳችሁ እስከ 15 በመቶ የንግድ ጭነት ደግሞ የዓለማችን ንግድ ጠቅላላ ግሮሱ እስከ 15 በመቶ የሚሄድበት ከዚ መርከቦች ደግሞ ከ25 እስከ 30 በመቶ የሚንቀሳቀሱበት ነው። በጥቅሉ ደግሞ ቀይ ባህር ሁለት የዓለም ላይ አስር በጣም ኪ የሚባሉ ዋትር ዌይስ አሉ ውሃ ላይ መስመሮች አሉ። ከነዚህ ውስጥ ሁለቱን የያዘው ቀይ ባህር ነው። በደቡብ በኩል በህንድ ውቅያኖስ በኩል በበዕል መንደብን በኤደን ባህረ ሰላጤ፣ በሰሜን በኩል ደግሞ ሰው ሰራሹን ስዊዝ ካናልን ነው። ስለዚህ ከአስሩ ሁለቱን የያዘው ወሳኝ ቦታዎችን ጫና ውስጥ ማስገባት የሚችል ነው። ጫና ውስጥ ማስገባት ችሏል። ሁቲ ከተባለ የስ ማስገባት ችሏል። የቻለበትን አጋጣሚ እንዴት አናላይስ ማድረግ አናላይስ መስጠት ይቻላል? ማነች? ግብፅ በሱዊዝ ቦይ በኩል የምታገኘው ገንዘብ የምታገኘው ረብጣ ቢሊዮን ዶላር ከ9 እስከ 10 ቢሊዮን ዶላር ነበረ። አሁን ግን ሁቲዎች በቀይ ባህር በኩል ጥቃት መሰንዘራቸውን ተከትሎ ምንድን ነው የሆነው? አምሳ በመቶ ቀንሶባታል። ስለዚህ አራት ቢሊዮን አምስት ቢሊዮን አካባቢ ነው የምታገኘው። ስለዚህ ሱዊዝ ቦይም በሰሜን በኩል እንኳ ሄደው ጫና ፈጥረዋል። ምክንያቱም ከታች ስለሚያቋርጡት በብዕል መንደብ ያለውን ሌላውን ትተነው ይህን ያህል ፐርሰንት ይህን ያህል ጉዳት አደረሱ የሚለውን ትተነው በበብዕል መንደብ በህንድ ውቅያኖስ በኩል ያለውን እንኳን ስንመለከት ቀይ ባህርን በመዝጋታቸው ይህን በብዕል መንደብን በመዝጋታቸው በኩል የዓለምን የንግድ እንቅስቃሴ ወደ 1869 ያ ማለት ስዊዝቦይ ከመከፈቱ በፊት ወደ ነበረው ቀይረዋል። ያ ማለት አሁን በስዊዝቦይ በኩል የሚተላልፈው ወደ አትላንቲክም ወደ ተለያዩ ወደ አውሮፓ የሚገቡ መርከቦች ልክ ከ1869 በፊት እንደነበረው ወደ በደቡባዊ አፍሪካ ጫፍ እንዲህ ዞረው ተሽከርክረው የት ነው የሚሄዱት? ያ ማለት በደቡባዊ አፍሪካ ጫፍ በደቡብ አፍሪካ ጫፍ በጫፍ በኩል የት መሰላችሁ? ኬፕ ኦፍ ጎድ ሆፕ በሚባለው ጂኦግራፊ ትምህርት ላይ እንደምታስታውሱት በሱ በኩል አድርገው ነው ወደ አትላንቲክ እና ወደ ተለያዩ የዓለም ክፍሎች የሚሄዱት ቢያንስ የ15 ቀን የጊዜ ልዩነት አምጥተዋል። የዓለምን የንግድ ስርዓት ትስስሩን፣ ሂደቱን፣ መንገዱን፣ ጉዞውን በቀይ ባህር ያለውን ወደ 1869 መልሰውታል። 155 ዓለምን ወደኋላ መልሰዋታል ማለት ነው። ስለዚህ ከባድ ጫና ፈጥረዋል ለማለት ነው እና ቀላል አይደለም ነው። ያም ሆኖ ግን እንዲህ አይነት ነገሮች ሲነሱ ብዙ ጊዜ አንዱ ሁቲ ጠንካራ ነው እስራኤል ጠንካራነት ምናምን ማለት ሳይሆን መረዳት ያለብን ሁቲዎችን በዚህ ልክ ባላቸው ተሰጥቶ ባላቸው ተፈጥሮ በሰጠቻቸው ግፍት እና ራሳቸው ባመጡት የወታደራዊ የፖለቲካ ልምድ ቀይ ባህር ላይ ጫና በዚህ ልክ መፍጠር ይችላሉ። ዓለም አቀፍ ጫና መፍጠር ይችለዋል። ከአሜሪካ ጋር መደራደር ችለዋል። ስለዚህ እነዚህ እነዚህ ነገሮች ትልቅ ቦታ ያለው እንደሆነ ያሳያል። ሌላ ደግሞ ከዚህ በተቃራኒ በኩል ያሉ ነገሮችን መመልከት ይቻላል። እስራኤል ደግሞ ቀላል ኃይል አይደለችም። ኤቭሪባዲ ሀስት ደስ ምክንያቱም ሚድልስት ላይ እጅግ ነምበር ዋን የምትባል ጦር መሳሪያ ናት እንዳሁም ጥያቄ አነስታችሁልኝ ነበረ ይቅርታ ስለረሳሁኝ እስራኤል ያለ አሜሪካ ምንድነች ሲቢኒያም ጠይቃ የሚል ጥያቄ አነስታችሁልኝ ሰዎች ነበራችሁ ኮሜንት ላይ እስራኤል ያለ አሜሪካ ኦፍ ኮርስ አስቸጋሪ ነው አሜሪካ እስራኤል ያለ አሜሪካ በመካከለኛው ምስራቅ ኤግዚስታንሷ ምንድን ነው ሲባል አስቸጋሪ ነው የሚታወቀው ነው። ግን አሁን ባለ ሁኔታ ያም ሆኖ እስራኤል በራሷ ደግሞ መካከለኛው ምስራቅ ላይ የፈጠረችው በራሷ ላይ የሰራችው ስራ በራሷ ላይ የፈጠረችው ወታደራዊ አቅም፣ ብርታት፣ ጉልበት ምን እንደሆነ ደግሞ እሱን ግምት ውስጥ ማስገባት ያስፈልጋልና ቀላል የሚባል ስላልሆነ እስራኤል ቁጥር አንድ ናት ነምበር ዋን በመካከለኛው ምስራቅ ቁጥር አንድ የጦር መሳሪያ ባለቤት ቁጥር አንድ የብዙ ነገር ቁጥር አንድ ጠንካራ ብርቱ ስትሮንግ የሆነ ወታደር ያላት ናት። በኢኮኖሚውም እንደምታቁት ነው፣ በቴክኖሎጂም እንደምታቁት ነው። እና እነዚህ እነዚህ ነገሮች ስትመለከቱ እስራኤል አስቸጋሪ ኃይል ሆና እንደምትወጣ ጫናን ልትፈጥር እንደምትችል ይሄ ምንም ሳይታለም የተፈታ ነው። ሌላው እንትተ ነው፣ እነዚህ አይረን ዶም ዴቪድ ስሊንግ አሮው ቱ አሮው ስሪ የደብስ ሌንግ የዳዊት ወንጭፍ የሚባሉት እነዚህ የአየር መከላከያ ስርዓቶቿ ዜጎቿን የሚጠብቁ ናቸው። እነዚህ ዜጎቿን እንግዲህ ልክ አየር ላይ አሁን እስከ ሰሞኑ ሲደረግ እንደነበረው ዜጎቿን የሚከላከሉላት የአየር መከላከያ ስርዓቶቿ ወይም ኤር ዲፌንስ ሲስተምስ ናቸው። እና በዚህ ልክ ነው የምትከላከለው። እና ኒክሌር አላት ኒክሌራ፣ እሷ አልነገረችንም። ኦፍኮርስ በግልጽ አታስቀምጥም፣ ግን ቢያንስ ስልሳ ዘጠና የሚሆን የኒክሌር አረጫፎች አሏት እሱ ኦፍኮርስ ይህን ይህን ነገር ስትመለከቱ በዛ ላይ ምዕራቡ አይጨክንባትም ምዕራቡ የውላቸው አሜሪካ እስራኤልን በሄር ኤስ ትሩመን አማካኝነት እስራኤልን እውቅና ስትሰጣት 1948 ላይ መጋቢት ግንቦት 14 ላይ በፈረንጆቹ አቆጣጠር ምንድን ነው የሆነው በ11ኛው ደቂቃ ነው እውቅና የሰጠች በሄር ኤስ ትሩመን አማካኝነት ስለዚህ ቀላል አደለም የምትሰጠው የምትፈጥረው ጫና ና ይህን ነገር ግምት ውስጥ ማስገባት አለ ሁቲዎች ምንድን ናቸው ጠንካራ አደሉም ወይ ይሄን እንዲህ አይነት ጥያቄ ልነሳ ይችላል። ቅድም የሁቲዎችን በጥንካሬ ማሳያዎቹን ነግራችኋለሁ። ከዘጠኛ ሀገራት ጋር ተፋልመው አሁንም አብዛኛውን የመንን ግዛት የሚያስተዳድሩ ሰናን የሚቆጣጠሩ ሰና ዋና ከተማን የሚቆጣጠሩም ስለሆኑ ጠንካራ ናቸው። እና ይሄ ሁሉ ሂደት ባለበት ነው ሁቲም እስራኤል ላይ ጥቃት የሚሰነዝረው። እስራኤልም ዛሬ ከባዱን ጥቃት በሁቲዎች ላይ የሰነዘረችው እና ይሄ ጥቃት ወደ ምን ሊወስድ ይችላል የሚል ነገር ያስነሳል እና በተወሰነ መንገድ የእስራኤል የመን ላይ የሰነዘረችው ጥቃት ምን አይነት የፖለቲካ እንደምታ ይኖረዋል የሚለውን ነገር ለማስቀመጥ ሀሳብ መስጠት ያስፈልጋል። እና ሁቲዎች ላይ ጥቃት የሰነዘረችው እንግዲህ የመን አየር ማረፊያው ላይ ሰነአ እንግዲህ የአየር ማረፊያ ዋና ከተማዋ ላይ የመን ዋና ከተማ ሰነአ ላይ ኤደን ያኛው መንግስት ስለሆነ ያለው ያው ሁቲ እንግዲህ የመን ሁለት ነች። በነገራችን ላይ እንደምታውቁት ሰሜናዊ የመንን የሚያስተዳድረው አለ፣ የነ ሁቲ እና አብደል ማሊክ አልሁቲ የሚያስተዳድሩት ያው ደቡባዊና፣ በዛ አካባቢ ያለውን ኤደንን ዋና ከተማ ያደረገው ሀይል ደግሞ አለ በምዕራቡ ዓለም ና በእነ ሳውዲ አረቢያ የሚደገፈው እሱ አለ። ያው እንግዲህ ሁቲዎች ናቸው ሞር ኤንጌጅ የሚያደርጉት ፖለቲካ ማለት ዓለም አቀፍ እውቅና ባይኖራቸውም ጥቃት በመሰንዘር በመገዳደር አካባቢውን ያለውን ሁኔታ ና ይሄ ነው በይዞ ሁቲዎች አኩሬት የሆነ ጥቃት በመሰንዘር ይታወቃሉ። አኩሬት የሆነ ጥቃት ሲባል ባላቸው የጦር መሳሪያ ቅድም ባነሳሁላችሁ ልክ የጦር መሳሪያቸውን ይቃኙታል። በዚህ በዚህ የጦር መሳሪያ በክሩዝም ባለስቲክ ሚሳይልም ሌሎች አይነት የሚሳይል አይነቶችንም ሃይፐርሶኒክ ጭምር ይጠቀማሉ። እና ሲጠቀሙ አኪሬት ናቸው። አኪሬት ሲሆኑ እስራኤል ላይ ጥቃት መሰንዘር የሚችሉበትን እድል ፈጥረዋል። በትክክል ኢላማቸውን እንደሚመቱ፣ ቤንገሪና አየር ማረፊያን መምታትን እንደሚችሉ አሳይተዋል ግን እሱን እስራኤል ዲፌንድ ማድረግ ብችልም አብዛኞቹን ስላከሸፈች ማለት ነው። ከዚህ በፊት ባይዞ ገብታችሁ ቼክ ማድረግ ትችላላችሁ። እንደዚህ አይነት መረጃ ሲጋራ ወደ እስራኤል ሆንክ ወደ ሁቲ ሆንክ ወደ እንደዚህ አይነት ነገር ስለሚነሳ እንደዛ ማለት ሳይሆን መረጃውን ማየት ትችላላችሁ እና ያ ነው። እስራኤል ላይ እንግዲህ በዚህ ጥቃት እስራኤል በዚህ ልክ ጥቃት ስትሰነዝር አስቸጋሪ ምላሽ እንደሚጠብቃት ይታወቃል። ሁቲዎችም አሁን ድጋሚ ጥቃት የሚሰነዝሩ ከሆነ እነሱም ላይ እንዲሁ አስቸጋሪ ጥቃት ሊሰነዘርባቸው እንደሚችል ያስታውቃል። እና እስራኤል ጥቃት ሰነዘረ ሁቲዎች ላይ ተጋልጠዋል። አያችሁ፣ ይህ ነው ችግሩ። ከዚህ በፊት እስራኤል ሆዴዳ ላይ ጥቃት ሰንዝራለች። ከዚህ በፊት አልሳሊፍ ነው የሚባል ቦታ ላይ ጥቃት ሰንዝራለች። ሰዓዳ የሚባል አካባቢዎች ላይ ጥቃት ሰንዝራለች። ዋና ከተማ ሰና ኤርፖርት ላይ ጥቃት ሰንዝራለች። ሰክሰስፉል ነበረች፣ አውደማለች። አሁንም እንደዚህ ጥቃት ሰነዘረች፣ አውደማለች። ሁቲዎች ጥቃት ሰንዝረዋል፣ አለወደሙ። ያወደሙት ዋንስ ነው ሌላ ምንም እንትን የለውም እና ይሄ ነገር አለ። በዛ ላይ ሁቲዎች ህዝባቸው እንዴ ነው ሊጠብቁ የሚችሉት ከተባለ እስራኤል ገባች፣ መታች፣ ወጣች። በቃ ሌላ ነገር የለውም። እስራኤል ላይ ግን ጥቃት ሲሰነዘር፣ ቅድም ያነሳሁላችሁ አየር መከላከያ ስርዓቶች እሱ ሁሉ አጅቦ ህዝቡን ያድናል። ይህ ነው የሚያሳዝነው ነገር ሲያድን ምንድን ነው የሆነው? የመን ግን ተጋልጦ የሚቆምለትም ስለሌለ የመን ህዝብ ይደበደባል። ሁቲም እንደምታውቁት የአየር መከላከያ ስርዓቱም የለውም። ያው ሚሳይል ማስወንጨፍ ላይ ብቻ ነው ያተኮረው እና እሱ ችግር ነው። እስራኤል በነገራችን ላይ የባለፈው ጥቃት ላይ ወደ ተመልካቾች ምንድነው ጥቃት ሲሰነዘርባት ወይም ከሁቲዎች በኩል ጥቃቱ ሲላክ ሲወነጨፍ፣ ምንድን ነው የሆነው? ከእነዚህ የአደጋ መጥቷል ድምፅ ሰጪ ደውሎች፣ እነዚህ ሳይረንስ የሚባሉት አሉ አለ። እነሱ ድምፅ ከመስታቸው ከአራት ደቂቃ በፊት ፑሽ ኖሪፊኬሽን ይባላል። እሱ የአደገኛ የሚሳይል ጥቃት መጥቶባቸዋል እና ይሄን ነገር ማቆም አለባቸው። አሚን ወደ መጠለያ ቦታ እንድትገቡ ታዛችኋል የሚል መልእክት ስልካቸው ላይ ወጥተዋል። እና በዚህ ልክ ነው የምጠበቃቸው ህዝቧን። ያም ሆኖ ግን ነገ ከነገ ወዲያ እስከ መቼ ጠበቅ ያለ ግር ብሎ የሚመጣ ጥቃት እንዴት መመከት ይችላሉ የሚል ነገር ሊመጣ ይችላል። እና የዓለማችን ፖለቲካ በዚህ ልክ ከግራም ከቀኝም ማየት ያስፈልጋል ና ምንድን ነው ምንም አዲስ ነገር የለም ወይ መካከለኛው ምስራቅ ለሚለው ነገር ይሄ ነው። በጣም እስራኤል የሰነዘረችው ጥቃት ውድመት አስከትሏል። ሁቲዎችን እጃቸውን አጣጥፈው አይቀመጡም፣ ቀይ መስመራችን ተጥሷል ሊሉ ይችላሉ። እሱም ጥቃት ያጠናክረው ይቀጥላሉ። ይህን በግልጽ የሚያስመለክት ስለሆነ ብዙ ነገሮችን ከግራም ከቀኝም ማስመልከት ይቻላል። ነው ይሄ ጦርነት ሊቋጭ ከቻለ በምን መንገድ ነው ከተባለ ደግሞ ብዙ ነገሮች ሊነሱ ይችላሉ። የዚህ ጦርነት መቋጫ ወይም ደግሞ ሊጠናቀቅ ከተፈለገ እስራኤል በጋዛ የምትፈጽመውን ጥቃት ማቆም አለባት ነው የሚሉት ሁቴዎች። ሁቴዎች ያ ከሆነ እኛም ጥቃት መሰንዘራችን እናቆማለን የሚል ሀሳብ ከዚህ በፊት ሰጥተው ነበረ። በእርግጥም ሀማስና እስራኤል ተኩስ አቁም ላይ በነበሩበት ሰዓት ጋብ አድርገውት ነበረ ሚሳኤል ማስወንጨፋቸውን ሁቴዎች። ምናልባት ይሄኛው ለፖለቲካና ለተለያዩ መፍትሄዎች ሊሆን እንደሚችል እየተነገረ ይገኛል እና እንደዚህ አይነት ነገሮችን የእስራኤል ጦርም አይዴፍ ማለት ነው የሁቲዎቹና አብደል ማሊክ አልሆቲ የሚመሩት ኃይል እነዚህ አንድ ላይ ተቀምጠው የመነጋገር እድል ሊኖራቸውም ላይኖራቸውም ቢችልም ግን በጋዛ ያለውን ውጥረት በጋዛ ያለውን ጦርነት መፍትሄ መስጠት የዓለማችን ፖለቲከኞች ቤት ስራቸው ሊሆን እንደሚችል እየተነገረ ይገኛል። ከዛም ባሻገር የአሜሪካ ፖለቲከኞች በተለይም ዶናልድ ትራምፕ ሁቲዎች እንዳትመቱን አሉ፣ አቁመናል፣ አንመታም ስለዚህ እነሱም የእኛን መርከቦች አይመቱም የሚል ገለልተኛ የሆነ አቋም ለማራመድ እንደሞከሩ የሚያሳዩ መረጃዎች አሉና እነዚህ ሁሉ እንግዲህ በግራም በቀኝም ያለውን ነገር መመልከት በዓለም አቀፍ የፖለቲካ መድረክ ላይ ምህዳሩ ላይ ጂኦፖለቲካው መካከለኛው ምስራቅ ላይ ምንድን ነው የሚለውን ለመቃኘት እድሉን የሚፈጥር ነውና የእስራኤል ጦር በዚህ ልክ ጥቃቱን አጠናክሮ ከቀጠለ ነገ ከነገ ወዲያ ኢራን እጇን አጣጥፋ ትቀመጣለች ወይ፣ ጥቃት ታስተነዝራለች ወይ፣ ደግሞ እስራኤል ላይ ጥቃት አስተነዘረች፣ እስራኤል ደግሞ ተመልሳ ኢራን ላይ ጥቃት አስተነዘረችም ወይ፣ ደግሞ ከዛ ሲሻገር ደግሞ የአሜሪካ ፖለቲከኞች እስራኤል የምትባለውን ሀገር በዚህ ልክ ጥቃት ሲሰነዝሩባት ሌሎች ሀገር አስያዩ ቆመው ይመለከታሉ ወይ? ብዙ ነገሮችን ግምት ውስጥ ማስገባት የሚያስፈልግበት ጊዜ ላይ ደርሰናል። የተለያዩ ጥያቄዎችን፣ ሀሳቦችን ማንሳት ትችላላችሁ። ውድ ተመልካቾች ለሰጣችሁኝ ጊዜ እንዲሁም ለምጠይቁኝ ጥያቄ ለሁሉም ነገራችሁ እጅጉን አመሰግናችኋለሁኝ። ብንያም ካሴ ነበርኩኝ። ተንኪ ሶማች